የፈራ ነው ደረሰ። ሄርሜላ ሻንጣዋን ይዛ ወደ ሩታ ቤት ገባች። አብርሃምና ሌሎችም እየሳቁ ይገኛሉ። እንዲሁም የሩታ እናት መልክት አስቀምጡ። ሩታስ ምን አለች? ዛሬ ሩታና ሚላቴ ባንድ ይመጣሉ። አዲስ ነገር አለ። አሰላሙ አሌይኩም ወረመቱላሂ ወበረካቱ። ድና የተከበራችሁ የግርሲ የሩቲ የይክሩ ቤተሰቦች እንደምን አላችሁ? ሁሉም በያላችሁበት ያለ ሰላምታ የለያችሁ። እንደተለመደው ሸር ላይክ እያደረጉ ቤተሰብ የሆኑ ክርስቲያናት ወንድሞች ሰላም ሰላም ብያለሁ። ዛሬም የበረደደው መቷል ማለት ነው። የሩታዬ እናት በጣም ተቆጡ። ምልክት አስቀምጠዋል የሩታ እናት የተቆጡበት ምክንያት ሄርሜላ ሻንጣዋን ይዛ ስትመጣ ሁሎችም እየሳቁ በደምብ ስለተቀበሏት። እንግዲህ ፈረንጁም ያው እንዳለበት እያያችሁ ነው። በጣም ያሳፍራል። የትናንት ነው ቢ ቪዲዮ ከእነሱ የማይጠበቅ አብርሃም እየሳቀ ከቤት አብሬ መኖር ፈልጋለሁ አለች። አስለን ሩታ ስትትወጣላት እኮ ነው የምጠብቅ የነበር ሩታን ፈንግጣ ሄርሜላ ከቤት የገባችው ዛሬ ግን፣ የሩታዬ እናት የልጄ ባል የልጄ አባት ሆናለሁ ምትል ከሆነ አንድና አንድህን ለይ፣ ከእንግዲህ በኋላ ልጅ ከንም ሚስተንም አታገኝም ብለው እንግዲህ ምልክት አስቀምጠዋልኝ። በእውነት መዋረድ ነው እኛ የሰጠንህ ልታንገላታት እና የሴት ለሴት ልትረማመድ አይደለም። ወላኪን ግን እንዴት ምን እያየን ነው? አንድ ወንድ አንድ ሴት ይጋባል ከዚያም በኋላ ህይወታቸውን ሲቀጥሉ እንጂ ምናይ ከማንም ጋራ ከዝሙት ጋር እንደዚህ አላየንም። የታደሰ ልጅ በማለት እንግዲህ በጣም ተቆጥተዋል ማለት ነው። ጋሽዬ በጣም አፍረዋል ጋሽዬ፣ አንገታቸውን የደፉበት ዛሬ። ሄርሜላ ከቤት ስለገባች ጋሽዬ በጣም ተቆጥተዋል። እንግዲህ ውዶች፣ ይህ ሁሉ እየተረማመደ ያለ አብርሃም ፊት ቢሰጣት ነው አብርሃም እኔ እፈልጋታለሁ እንዳለው ቢሆንም ነገ መስሏችሁ እንዳይመስል እሱ ለመጫወት ስለፈለገ እና እይታ አገኛለሁ ብሎ ከሆነ ተሳስቷል። ለመሰላችሁ እርጉዝ ነገ ተወልድ ዛሬ ተወልድ ምን ትሆን እየተባለ ህዝቡ እየተጨነቀ እሱ ግን ለማንም ማንም ቦታ ላልሰጠው እንዲሁም ከቤቱ አስመጥቶ አምቦርጌር ምግብ አምጣ እጁን ይዛ ምናምን በቃ በሳቅና በጨዋታ ይሄ ይደብራል። ከቤቷ ከቤቷ ሴት ገባ እና እንግዲህ ፎቶ አያችሁት ፎቶውን ራሱ አንሳሊ ፎቶውን፣ ይሄ ፎቶ ከዚህ ቤት ምን ያደርጋል እያለች እየተናገረች ነው ሄርሜላና። በጣም ያሳፍር ነበር የትናንትናው ቪዲዮ፣ እንዲሁም ሁሎችም ደንግጠዋል። ውጪልኝ አንቺ ቤት ያለች ሰውነሽ ብሎ ሲላት እንዴ ቤት እኮ ይሄ ነው፣ ምን ነካ? ሀብረን እኮ አድረናል ያለች። እንግዲህ በሶሻል ሚዲያ መጣላችሁ። ዛሬም ዘፍናለች በቴክቶኮች መንደር መጣለች። ያው የሷ ሁሌም የተለመደ ነው። ወላኪን ግን እኛን ያስቆጣን ያስነደደን ምንድን ነው የአለመስማቱ ጭራሽ የሰውን ጆሮ እንደሌለው አድርጎ እንደሚያየው እና አብርሃም እዚህ ላይ እየተሳሳተ ነው። ከምር ከጥፋት ላይ ጥፋት፣ ከጥፋት ላይ ጥፋት። ሩታ መልስ አስቀምጣለች። ሩታም እኔ ምን ላደርግ እኔ ባይኔ ያየሁት ብዙ ነገር አለ። ይህማ ቀላል ነው። ቤት አከራይቷት ከምትቀመጥ ብላለች። ቤት አከራይቷት ከምትቀመጥ ከቤት ብትገባ ይሻለዋል፣ እዚህ እና እዛ እያለ የሚንገላታው ብላለች። ሩታ እያዝናለታለች ማለት ነው። ለኑ አውቀዋለሁ ኋላስ ብዬ ብዬ ብዬ አልሆን ብሎ ነው እዚህ የደረስኩት። እንኳ እኔ ሰላም ነኝ፣ ቤተሰቦቼ ስለገባሁ ቤተሰቦች ጋር ስለተገናኘሁ፣ ተመስገን አልሐምዱሊላህ ረብልአለሚን ለዚህ አበቃኝ ክብር ያበቃኝ ብላለች። ስለዚህ ውዶቼ እንግዲህ ስለ ሩታ ብዙዎች ተናገራችኋላችሁ፣ አሁንም እንደግመዋለን ለተከታዮች ለወደሶቿ ሳይሆን ለሌሎች ለሚሳደቡት፣ ለሩት አርጉዝ አይደለችም ላለችው፣ አዎ ቀርጻ ልካለች። በሷ ምንም አልተጀመረም አልተጨረሰም፣ ምንም ችግር የለም። ስለዚህ የሩትዬ የእናትም ልጄን አታንሷት። ወድ ቀርጦ መላቅ በሷ አልተጀመረም፣ በሀገራችን አዲስ አይደለም የተጀመረው ቆይቷል። ስለዚህ አላምንም ላሉት ነው። በቃ አለቀ። አስባችሁታል። ስለዚህ ምን አንጫጫችሁ? ይህ እኮ መንጫጫት ሳይሆን መብላላት ነው። ይሄ የሩታ ተከታዮች እየመሰላቸው የምትሳደቡ የዚያ የዚያ የነዚ የነዛ ተከታዮች ናቸው የምትሳደቡ። ስለዚህ ይህ ሁሉ ምንድን ነው? ሩታ ክብር በቅታ፣ ለቤት በቅታ፣ ወግ ማረግ በቅታ፣ እዚህ ስለደረሰች ብቻ ሁሉም ያንጫጫዋል። ሩታ ደግሞ እንኳ ፈጣሪ ልጇን ሰጣት እንጂ በሰላም ይግልግላትና በሆዶ የነበረው በጀርባ ሆኖ አዝላት ትሳም፣ አቅፋ ትሳም፣ እንዲሁም አዝላት ይሂድ ይግልግላት እንጂ ምንም ችግር እንደሌለባትና ልጇን እንደምታሳድግ በሚረዳው ሰዓት እንደሚረዳ ተናግራለች እኮ። ስለዚህ ምንም የሚያስነድድና የሚያስሮጥ የሚያስጨፍር ነገር የለውም። አብርሃምም ሌላ ሕይወት እጀምራለሁ በቃ ብሎ ተናግሯል። ላይፌን አልጨረስኩም አለ። ላይፉን እየጨረሰ ነው። ከማን ጋር? ከሄርሜላ ጋር። የሄርሜላ እንግዲህ ባለ ሁለት ልጅ ያላት እንዲሁም ባለ ፍቅረኛ ያላት አሁንም ቤቷን ትዳሯን ትታ ሻንጣዋን ባዶ ሆን ሻንጣ እያንኳኳች እኔ አብሬህ ነው የምኖረው ምን ከአንተ የምፈልገው አብሬ መኖር ብቻ ነው እንጂ እኔ ካንተ ርቄ መኖር አልችልም፣ ደቂቃ እንኳን መለየት አልፈልግም ብላ በአደባባይ ስትናገር፣ ይሄ ሩታዬ እናት ግን ወጥተው ተናግረዋል። እውነት ነገሩን ያስደመመውና ሁሉንም ነገር ያስጨፈረው ሁሉን ያስለቀሰው ይሄ ብቻ ነው። ሩታ ገና አልወለደችም። እስክትወልድ እንኳን ቢጠብቅ ምናለ። ሄረሜላ መታ ከቤት ስትገባ ግን እየሳውቁ ነው የነበረ። ኮፍተር ብሎ እንኳን እንደ ማንኛውም ውጭልኝ እኔ አልፈልግሽም ብሎ አልወረወራትም። ታስታውሱ ከሆነ ለማስታወስ ያህል ሩታ ከቤት ስትመጣ ምግብ አቀርቦ ምናምን እየበሉ መጣች ብሎ እንኳን ደስ ያላለው ሩታ ነው የሰደደ። ዛሬ ሻንጣዋን ይዛ ስትመጣለት በጣም ይገርማል። እሱ መጀመሪያ ላይም ደስ እንዳለው ነው እላችኋለሁ። እንደወደዳችሁ ተስፋ አደርጋለሁ። እንግዲህ ዛሬ የሩታ እናት በጣም ተደስተዋል። አብራ ሩታ ከጎናቸው በመሆኗ ሁሉም ነገር እያስተካከለች ነው። ሩታ ደስተኛ ናት። የኔ ልዩዎች እንግዲህ ሩታ አንድ ስህተት አፈ ሰራች ተብሎ ይህ ሁሉ መሰደብ፣ ይህ ሁሉ ዛቻ ምን አስፈለገ? መብቷን መብቷን የፈለጋትን ማድረግ መብቷ ነው። በቃ ሆነ ሆነ፣ ምን ችግር አለ? አይ አደለም ላለችው ላሉት ሁሉ መልስ ይሆናል። ሁላን ያደረገችው ያም ያም ቢንጫጫ ምንም መልስ እንደሌላት እንነግራችኋለን። ሩታ ደስተኛ ናት። ዋናው ፈጣሪ በሰላም ገልግሎ ሁለቴ ያድርጋት። እንወዳችኋለን። አሰላሙ አሌይኩም